ዛሬ ደግሞ ለየት ባለ ነገር መጥቻለሁ። እሱ እንግዲህ ሀጅ ሀጅ ኡመርን እንግዲህ በተመለከተ ነው። ይህም አባት እንግዲህ ታላቅ የሃይማኖት አባት እንዲሁም ደግሞ ሁሉንም ሰው በአንድ የሚያዩ ትንሽ ነው ትልቅ ነው ሳይሉ የሃይማኖት አባቶችን ተከትሎ የሚያከብሩ፣ እየተጣላ የሚያስታርቁ፣ የተጋጨ አብሮ የሚሆንበት ብቻ የሚያሰባስቡ ሰው ነበረ። ብዙ ኢትዮጵያኖች እንግዲህ በሚሊዮን የሚሆኑ በዚህ ሰው ሞት በጣም አዝነዋል። እንዲሁም ደግሞ በጣም ጥሩ ሰው ስለነበሩ መልካም አባትም አስተማሪም መካሪም ስለነበሩ በጣም በሚሊዮን የሚቆጠሩ ሰዎች እንግዲህ በጣም ተናደዋል አዝነዋልም። እግዚአብሔር እንግዲህ ለእኛ ሲልልን በየዘመናት በየዓመት ብቻ በጣም ብዙ ነገሮችን የሚመክሩን አባት ነበሩ። ሆኖም በማረፋቸው ብዙ ሰዎች እንግዲህ ያዝነው ነው ያሉት። እግዚአብሔር እንግዲህ በየዘመናቱ አገርን ያለ መካሪ፣ ህዝብን ደግሞ ያለ ዘካሪ አይተውም እና እሳቸውም መካሪ ነበሩ። ለዚህም እንግዲህ ምስክሩ ታላቁ ማለት ነው የበሰለ አይምሮ ያለው እንግዲህ ባለቤት አገርን የሚወድ ህዝባቸውን የሚያከብሩ የተጠቁት ወዳጆችን የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሀጅ ኡመር እንድርስ ነበሩ። ሁሉን ነገር የሚመክሩ ስናጠፋ ሰው ሲጣላ፣ በእያንዳንዱ ነገር አብረውን ነበሩ ማለት ነው። ኢትዮጵያ ውስጥ እንግዲህ በጣት ከሚቆጠሩ አረጋውያን አፈ ማር ከሆኑ መከሪዎች መካከል አንዱ የሆኑትን ለመውደድ የታደሉትን ደግሞ የዘመናችን ጌጥ አታለች ማለት ይቻላል። እንግዲህ የዘመናችን ጌጥ ኢትዮጵያ አታለች። ሀገር ወዳድና ህዝባን ወዳድ የሆነ ሰው ይሄ ሰው የሚሞቱ በጣም ነው የተጎዳ ነው ማለት ይቻላል ይህንን እንግዲህ የድካማ አለም መገላገል ው ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት እንደመሆኑ ከመሆኑም በላይ እድሜን ከጥበብ ጋር ያዋህዱ በሁሉ ዘመን አይገኙም እና ሀዘናችን ጥልቅ ነው ለቤተሰቦቻቸው እንዲሁም ደግሞ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናት እንመኛለን እግዚአብሔር አምላክ እንግዲህ ኢትዮጵያና ህዝቦቿን ይባርክ ያን እንግዲህ የሀዘን መግለጫችን ሰርተና ማለት ነው። እንግዲህ በሳቸው ሞት በጣም ብዙ ሰዎች አዝነዋል። በጣም በፌስቡክም በቲክቶክም በዩቱብም በጣም ብዙ ሰው እንግዲህ ሲንሸራሸር ነበረ። እንዲሁም አንዳንድ ሰዎች መግለጫቸው ላይ የሀጅ ሙፍቴ ዑመር አስክሬን ተንቀሳቀሰ መቀበር አልቻለም። እንደገና አንዳንድ ቤተሰ አንዳንድ ሰዎች ደግሞ ለምንድን ነው ቀብር የማይፈጸምላቸው? ለምን ነው በመስጊድ የማይቀበሩ? ለምንድን ነው በቤት የሆነው? የሚል ተቃውሞ መጥቶባቸዋል። እንግዲህ በጣም አሳዘኝ ነበረ። አስክሬናቸውም እንግዲህ በዛሬው እለት ተቀብሯል ማለት ነው። በዚህም የተነሳ ብዙዎች እንደተናደዱ ነው ያየ ነው። እንደገና ደግሞ አንዳንዶቹ ነገር ለመቆስቆስ እንዲሁም ደግሞ ወደ ሃይማኖት ወደ ፖለቲካ የወሰዱት ህዝቦችም አሉ። እሳቸው በሞታቸው ራሱ በጣም የተደሰቱ ሰዎች አሉ። እንግዲህ ከእነሱ መካከልም እንኳንም ሞተ ብለው ቲክቶክ ላይ እንግዲህ ሲያወሩም ነበረ። የሚያሳዝነው ነገር ማለት ነው። እንዴት ሰው እንደዚህ ሀዘን ላይ ሆኖ እንደዛ ይናገራል? በዚህ የተነሳ እንኳንም ሞቱ፣ ሲጀመር መርዛቸውን ነው ረሽተው ብንሄዱ ይሄዱ፣ ሲጀመርም ከድሮ ጀምረው ነበር መሞት የነበረባቸው፣ ይህን ያክል እድሜ ራሱ ለምን እንደቆዩ ግራ ገብቶና ለሚለው አንዳንድ ሰዎች ነበሩ ማለት ነው። ደግሞ ማለት ነው የሚገርማቸው ነገር ይህንን ነገር የሚናገሩት ቲክቶክ ላይ ገብተው ራሳቸው እንግዲህ የእስልምና እምነት ተከታይ ያላቸው ሰዎች ናቸው። የሚገርማቸው ነገር እንኳን ሞተ ይላሉ። የሚገርማቸው ማለት ነው ለምን ጥሩ ሰው አልነበረም? ብቻ የእሱን ሞት ወደ አላስፈላጊ ነገር እየቀየሱ መጠቀምና ማውራት ይፈልጋሉ። ቢሆንም እንግዲህ ይህ ነገር እንዴት ነው ብቻ በጣም ብዙ ነገሮችን ነው ያስለቀሰ ያስደመመ በመሞቱም የተደሰቱ ሰዎች እንዳሉ ግን አስባችሁታል? እኛ እኮ ነገ ሀሽነን ማሽነን አንልም። እኛ ነገም እንደምንሆን አይታወቀንም ማለት ነው። ሁላችንም ኮ ሀሽነን ግን ለዚች ዓለም ማለት ነው ብዙ ነገሮች እንናገራለን፣ ለምን እንደሆነ አይገባንም። እንዲሁም ደግሞ የልብ ወዳጃቸው የሆነ እንግዲህ አቡነ አቡነ ማቲያስ ከልብ ብዙ ሆነ። አቡነ ማቲያስ ከልብ ሲያለቅሶ ነበረ። ምክንያቱም ሐጂ ሞቲ የልብ ጓደኛቸው በመሆኑ በጣም ተጸጽተው ሀዝነው ነበር። እንግዲህ በእሳቸው ሞት ያላለቀሰ ሕዝብ የለም ያላለቀሰ ሰው የለም እንዳለ ጥልቅ ሐዘን ፌስቡክ ስገባ፣ ቲክቶክ ስገባ፣ ዩቱብ ስገባ እንዳለ በቃ በጣም ደስ ይላል የሆነ ሰው በጣም የሚወዳቸው የነበረው ሰው በጣም የሚያከብራቸው ብቻ ምን ልበላቸው በጣም ደስ የሚል ነገር ነው እየተደረገላቸው ይህን ያክል በዚህ ልክ እንዴት ትላላቸው ማለት ነው። ይህ ሞት አይቀሬ ነው ያለ ነው። ሁላችንም አዥነን ግን ደግሞ አንዳንድ ሰዎች እንደው ሞታቸውን ተጠቅሞ እንደው ምንድን ነው የሚሉት ትንሽ እንኳን ለምናወራው ነገር እያንዳንዱ ብንታገዝ ብንጠነቀቅ፣ የተሻለ ነገር ብናገኝ ወይም ደግሞ ምክር ነገር ከሰጠን ካልቻልን እንኳን ዝም ብንል የተሻለ ነው ብዬ አስባለሁ። አንድ ሰው ስለሞተ የሚያክል ስድብ የሚያክል ጥላቻ። በጣም የሚገርመው ኮመንት ላይ እንግዲህ እንደምታዩት በጣም ብዙ ኮመንቶች እየታዩ ነው። ከዚህ ጋር እንደምታያቸው ነፍሴ ማር አላህ ማር እያሉ እንግዲህ በጣም ያረጋገጡ ሰዎች አሉ። ከዚህም መካከል እንግዲህ ያገኛቸውን አንዳንድ ነገሮች ቀንጨብ ቀንጨብ አድርጌ የማሳያቸው ይሆናል ማለት ነው። እንዲ ኮመንት ላይ በጣም ብዙ ነው ያዘነው። ግን ደግሞ እስኪ አንዲት ግጥም ጀባል በላችሁ ብንጣላ መታረቂያ ብንታረቅ መጠለያ ትንሽ ቦታ መጥለቂያ ትንሽ ብቻ መሰደጃ ምን አለበት ለምናልባት ብንተውለት ፍጹም መሆን ስለማንችል ትንሽ ባዶ እንዋዋል። በልባችን ደግ በኩል ለአንጎላችን መላወሻ ትንሽ ቦታ እንተውለት ምናልባት የምንልበት ልክ እንዳምና በዚህ ዓመት ብንጣላ መታረቂያ ብንታረቅ ለመጣያ ብንታሰር ይቅር ማያ ይቅር ብለን መታሰሪያ ትንሽ እንተው ባዶ ቦታ ጥግ ድረስ የለም ስራ ጥግ ድረስ የለም ፋታ በልባችን ደግ በኩል እንፈልግ ባዶ ቦታ የፅጓሜን አይነት ትንሽ ቦታ ይላል እንግዲህ። ይህ እውነት ነው። ይሄ አንድነታችን፣ ፍቅራችን እንዲሁም ደግሞ አስተሳሰባችን እንድንቀይር የሚያደርግ ግጥም ነው። ብዙ አጋጣሚ እንግዲህ ግጥሙን ስላገኘሁት ጀባ ብያቸዋለሁ፣ ወይም ደግሞ አካፍያቸዋለሁ። እንዲሁም ደግሞ ለነዛ የተለየ ሀሳብ አስተያየት ለሰጡ እንደው ማሰብ የተሳናቸው እንበል ወይስ ምንድን ነው? በእርግጥ ሀገራችን ላይ የምንሰማው ነገር የምናየው ነገር ከቀን ወደ ቀን እየከበደን የጨመረ የጨመረን የመጣው ምናልባት ከዚ አንጻር እንግዲህ እንደዚህ መደቡ ተገቢ አይደለም ብዬን የማስበው ብቻ፣ ግን ለመላ ቤተሰቡ እንዲሁም ደግሞ ለወዳጅ ዘመዶቹ እንዲሁም ደግሞ ሀጅ ሙፍቲን የሚወዱት የሚያከብሩ ሰዎች አጠቃላይ እንግዲህ በመላው ዓለም ኢትዮጵያ ያሉት ነፍስ ይማር እያለን ማለት ነው እንሰናበታቸዋለን። ነፍስ ይማር ሁላችንም ሀጅ ነን፣ ግን ደግሞ ተራችን እስከሚደርስ ድረስ ደግሞ እንግዲህ ፈጣሪ ይርዳም ማለት ነው። እንደዚህ ባንሆን ብቻ በጣም ጥሩ ሰው መካሪ አስተዋይ የሆነ ሰው ሊያጣ ነው። በኢትዮጵያ እንግዲህ ትልቅ ትልቅ የሚባሉ ሰዎች ሚያጣ ለማንኛውም ማስተዋል እንግዲህ ይስጠን። እንግዲህ የልብ ወዳጅ የሆኑት እንግዲህ የሃይማኖት አባትን በጣም ሲያለቅስላቸው ነበረ። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ እንግዲህ የዛሬው ጉዳችን ይህን ይመስላል። ከወደዳችሁት ላይ ካደርጉ እንዲሁም ደግሞ መልካም የአሳብ አስተያየት እንዲሁም ደግሞ ኮሜንት ካላችሁ መጻፍ ይቻላል። ስለ አዳምጣችሁ እንዲሁም ደግሞ ስለነበረን ቆይታ መልካም ጊዜ ሆነላችሁ እያልኩ ተሰናበታችኋለሁ ማለት ነው።